አክብሮታይ ሰላምታችን በእያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነ ሁለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦቹን በቅድሚያ የመከላከያ ሰራዊቱ በአማራ ክልል በቀጠለው ጦርነት የዘመነ ካሴን አማካሪ ገደልኩ ብሏል። ምክር ቤቱ ደግሞ ሁለቱ ተፋላሚዎችን እልህ ውስጥ ናቸው ሲል ይገልጻል። በዝርዝር የምንመለከተው ቀዳሚው ጉዳያችን ይሆናል። የአየር ኃይላችን 24 ሰዓት እየተከላከለ ነው ሲሉ የአየር ኃይሉ አዛዥ ሌትናንት ጀነራል ይልማ መርዳሳ ተናግሯል። ሰራዊቱ በአጠቃላይ ተአምር እየሰራ ነው ሲሉም ተደምጧል። ይህን የተመለከተ ጉዳይም ተዘጋጅቷል። ኢሳያስ የጎረቤቶቹን እጣ ፈንታ እንደሚወስን የሚያምን ራሱን እንደ ታላቅ ወንድም የሚቆጥር ሰው ነው ሲል ጋዜጠኛው ገልጿል። አብይ አህመድ የአፍሪካ ቀንድ እንዳግም ወደ ለየለት ጦርነት የመክተት አሊያም የማውጣት ቁልፍ በእጃቸው ነው ሲል ደግሞ ዶቼ በለ ዘግቧል። በስፋት የምታደምጡት ዘገባችን ይሆናል። የበለጠ ሞላው አብን የኤርትራን ሀገርነት የማይቀበለው ስለመሆኑ አሳውቋል። ከብልጽግና ውጭ ዋና ዋናዎቹን የኢትዮጵያና የኤርትራ የፖለቲካ ኃይሎችን በሰደበበት መግለጫው በቅርቡ የብልጽግናው ብሔራዊ የደህንነት ምክር ቤት ያስቀመጠውን አጀንዳንም ይዞ ቀርቧል። እንቃኘዋለን። በትግራይ ክልል ትጥቅ የፈቱና ወደ ማህበረሰቡ የተቀላቀሉ የቀድሞ ተዋጊዎች ቁጥር 17 ሺ ደርሶ አልተባለም። እስከ መጪው ሰኔ ወር ድረስ 75 ሺ የሚሆኑትን በተመሳሳይ መንገድ እንዲሸጋገሩ የማድረግ ነው ቅዱ ሌላኛው መረጃችን ነው። አሜሪካ በአየር ድብደባ ኢትዮጵያውያንን ገደለች። የዶናልድ ትረምፕ አስተዳደር ደግሞ ከ ስምንት መቶ በላይ ኢላማዎች ላይ ጥቃት አደረሱ ሲል አሳውቋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የመከላከያ ሰራዊቱ በአማራ ክልል በቀጠለው ጦርነት የዘመነ ካሴን አማካሪ ገደልኩ ብሏል። ምክር ቤቱ ደግሞ ሁለቱም ተፋላሚዎች ልህ ውስጥ ናቸው ሲል ይገልጻል። አንድም ሰላማዊ ዜጋ ገድለን አናውቅም የሚሉ የጸጥታ አመራሮች የተመደቡበት የአማራ ክልል አሁንም የጦርነት አውድማ ሆኖ ቀጥሏል። አርማ ጭሆ አጅር የጃኑራ ቀጠና እየተደረገው ያለው ውጊያ ደግሞ የስልክ አገልግሎት ጭምር በማቋረጥ ነው። በጎጃም ቀጠና ግንዶ ወይን ከተማ የተፈጸመውን ጥቃት ጨምሮ በተለያዩ ስፍራዎች ላይ እየደረሰ ያለው ጉዳትም ከፍ ያለ ነው። የብልጽግናው መንግስት እግረኛ ሜካናይዝድ ኃይሉን፣ አየር ኃይል፣ ባህር ኃይል ሰራዊቱን አዝምቶ የክልሉ የጸጥታ ኃይሎችን ማቀናጅቶ እያካሄደ የሚገኘው ውጊያ በፕሮፓጋንዳ ጭምር የታጀበ ነው። የትግራይ ጀነራሎች በስድስት አካባቢዎች በአማራ ክልል የሚደረግ ጦርነትን መሩብኝ የሚል ራሳቸው የብልጽግና ሰዎችን ጭምር አስገርመው ያለፈ መግለጫ አውጥቶ የነበረው የመከላከያ ሰራዊቱ በተለያዩ ጊዜያትም የፋኖ አመራሮችን መቅደሩን ሲገልጽ ነው የሚታወሰው። አሁን ደግሞ በጎጃም ቀጠና የሚንቀሳቀሱ የፋኖ ኃይሎች አመራር ዘመነ ካሴ አማካሪን ገደልኩ ብሏል። በሌትናንት ጀኔራል መሀመድ ተሰማ የሚመራው የምስራቅ እዝ ነው የዘመነ ካሴ የቅርብ አማካሪ ኡባንታ ዳና የተባለ ግለሰብን ከናጋሮቹ ደመሰስኩ ያለው። ይህን ጉዳይ በተመለከተ ከፋኖ ኃይሎች በኩል በይፋ የተሰጠ ምላሽ ይህንን ሳይሆን ዘገባ እስካጠናቀርንበት ጊዜ ድረስ ባይኖርም ክልሉ ሰላም ነው የሚሉ ያገዛዙ ሹማምንት በሚገኙበት በዚህ ወቅት በሰሜን ጎጃም አዴት ቅንባባ መሸንቲ አንድነት ቀበሌም ጭባ ዳና ማርያምና ዱር ቤቴ አካባቢዎች ላይ ግን የመከላከያ ሰራዊቱ ጠንካራ ውጊያ እያደረግኩ ነው ይላል። በእነዚህ ውጊያዎች አማካሪ ገደልኩ የሚለው የመከላከያው መግለጫ ላይ ሰባት ክላሽ መማረኩን ገልጾም ሰላሳ ሰባት ክላሽ ማሳየቱን ግልብ ይሏል። የሆነው ሆኖ በክልሉ የሚደረገው ጦርነት አንዳች መፍትሄ ያገኝ ዘንድ የሚቀርበው ጥሪ ግን እንደቀጠለ ነው። በዚህ ሂደት ውስጥ የህልውና ደጋን መመከት የሚል የጋራ የትግል ምክንያት አለን ፓይሎት የፋኖ ኃይሎች የጋራ የአንድነት አደረጃጀት መፍጠር አለመቻላቸው ብቻ ሳይሆን እርስ በራሳቸው ሲካሰሱ መደመጣቸውም አሳዛኙ የጦርነቱ ገጽታ ነው። አንድ ሰሞን የብልጽግናው መንግስት እንደ ፕሮፓጋንዳ መሳሪያነት ተጠቅሞበት ዘግይቶ ፋኖን ከመንግስት እኩል አድርጎ አቅርቧል በሚል የገፋው የሰላም ካውንስሉ ሰብሳቢም ለድርድርም ይሁን የፋኖ ኃይሎች አሉ ለሚሏቸው ጥያቄዎችን ለማስፈጸም አንድነታቸው ወሳኝ ነው ይላሉ። ነገር ግን በመንግስትም ይሁን በፋኖ ኃይሎች በኩል ያለው ነባራዊ ሁኔታም አልሸነፍም የሚል እልህኝነት ነው። ይህ ደግሞ ወደ መፍትሄ ለመምጣት አስቸጋሪ ሁነትን ፈጥሯል ሲሉም ይገልጻሉ ሁለቱም ኃይሎች ከዚህ ካለባቸው የለኝነትና ካላባቸው አንዳንድ እኔ ያሸንፋለሁ እኔ ያሸንፋለሁ ከሚል ሁኔታ ወጥተው የአማራን ክልል ሕዝብ ችግር ግምት ውስጥ አስገብተው ወደ ድርድርና ንግግር እንዲመጡ የአየር ክልላችንን 24 ሰዓት እየተከላከልን ነው ሲሉ የአየር ኃይል አዛዡ ሌትናንት ጀነራል ይልማ መርዳሳ ተናግሯል ሰራዊቱ በአጠቃላይ ተአምር እየሰራ ነው ሲሉም ተደምጧል። ይልማ መርዳሳ የሚመሩት አየር ኃይሉ በርስ በርስ ጦርነት በገደላቸው ኢትዮጵያውያን ዜጎች የሚታወስ ነው። ፊልድ ማርሻል ብርሃኑ ጁላ በሰጡን ገንዘብ የጠገናት የመንግስቱ ኃይለ ማርያም ንብረት ያሏትን አውሮፕላን ለማስተዋወቅ ብቅ ያሉት ጀነራል ይልማ ደግሞ እኛ በተሰጠን ተልእኮ መሰረት 24 ሰዓት አየር ክልላችንን እየጠበቅን ነው ብሏል አገራችን የሀገራችንን አየር ክልል ከየትኛውም ጥቃት በየትኛውም ጊዜ መጠበቅ፣ 24 ሰዓት 7 ቀን 360 ቀን፣ አየር ክልሉ እንዴት ስንት ትራፊክ ገባ ስንት ወጣ የምል እንከታተላለን። እኔ በእኔ በእኔ እምነት አሁን ባለን እንትን አየር ክልሉ ከእኛ ፍቃድ ውጭ ማንም ከመንግስት ከኢትዮጵያ መንግስት ውጭ የሚጥስ ነገር አይኖርም። እሳቸው ይህንን ቢሉም ቅሉ በቅርቡ ከግብጽ ጋር ስምምነቶችን የፈረመችው ጅቡቲ እንኳን የአፋር ኢትዮጵያውያንን በገዛ ሀገራቸው ውስጥ ድሮን አዝምታ መግደሏ የሚታወስ ነው። ከጥቂት ወራት በፊትም የኤርትራ ናቸው የተባሉ የአየር ቅኝቶች በኢትዮጵያ ለአላይ ግዛቶች ውስጥ መደረጋቸው አይዘነጋም። በእርግጥ ጀኔራሌን ማከኛ ፍቃድ ውጭ የሚለውን አንስተዋልና እንደተለመደው ጅቡቲ ኢትዮጵያውያንን የገደለችው ግዳይልኝ የልኝ የሚል ፍቃድ አግኝታም ሻቢያም ቅኝቱን ያከናወነው በተመሳሳይ ፍቃድ አግኝቶ እንደሆነ ግን የታወቀ ነገ ነገር የለም። እሳቸው የሚያረጋግጡት ጉዳይ ግን በጣም ተአምር እየሰራ ነው የሚለው ነው። በመከላከያ ውስጥ በጣም ተአምር እየተሰሩ ነው። በጣም ተአምር አየር ኃይል ብቻ አይደለም፣ ምድር ኃይላችንም ብትሄዱ በርካታ የተተኳሽ የከባድ መሳሪያ የተሽከርካሪ ብልጽግና ሪፎርም አደረግኩበት የሚለው ከሰሞኑ ፊልድ ማርሻል ብርሃኑ ጁላን በታሪክ ታይቶ የማይታወቅ ሲሉ የገለጹት፣ አሁን ደግሞ ጄኔራል ይልማ ታምራዊ የሚሉት ሰራዊቱ ባለፉት ዓመታት በየትኞቹ ተልኮቹ ላይ ተሰማራ የሚለው ጥያቄ ግን መሰረታዊ ነው። የሌትናንት ጄኔራል ይልማ መርዳሳ ቤተሰቦችን ከታጣቂዎች ለማስለቀቅም፣ በርስ በርስ ጦርነቶች ባላስፈላጊ ሁኔታ ለማለቅም የበለጠ ሞላው አብን የኤርትራን ሀገርነት የማይቀበለው መሆኑን አሳውቋል። ከብልጽግና ውጭ ዋና ዋናዎቹን የኢትዮጵያና የኤርትራ የፖለቲካ ኃይሎችን በሰደበበት መግለጫው በቅርቡ የብልጽግናው የደህንነት ምክር ቤት ያስቀምጠውን አጀንዳ ይዞ ብቅ ብሏል። በእርግጥ የጥቂት ግለሰቦች ብቻ ንብረት ወደ መሆን የተሸጋገረው አብን የአገዛዙ አጀንዳዎች ማስተላለፊያ የተቋሚ ፓርቲ ስም ያለው ስብስብ ስለመሆኑ ተደጋግሞ ተስተውሏል። ይህ ቡድን የትግራይና የአማራ ሕዝብ ነባር ግንኙነቶች እንዲበጣጠሱ ደምም እንዲቃቡ ሳይታክት ጦርነት ቀስቅሶ በከፊል ተሳክቶለታል። ጠቅላይ ሚኒስትር አብይ አህመድ በየስፍራው ሹመት የሰጧቸው ሰዎችን ያካተተው ቡድን ልክ እንደ ዜማ ሁሉ በተቃዋሚ ስም ለሚያበረክተው አገልግሎት የተበረከተለት ዳረጎትም ነው። ከቀናት በፊት በለጠ ሞላ ባይታደሙበትም የብሔራዊ ደህንነት ምክር ቤቱ የቀይ ባህር ጥያቄያችን በሁሉም አቅጣጫ በተጀመረው ግለት ይቀጥል የሚል መመሪያ አስተላልፎ ነበር። አሁን አብን የተሰጠ አጀንዳም ይህን ግለት ማስቀጠል ነው። ለዛውም በትግራይ ጦርነት ወቅት በኢትዮጵያውያን ላይ ወንጀል የሰራን ጦር የላከችውንና አበጀሽ ይላት የነበረውን ኤርትራን ሀገርነትን ጭምር በመጠየቅ አብን ኤርትራ የሚባለው ሀገር የተመሰረተበት ታሪካዊ ሂደት ቅቡልነት ላይ ጥያቄ ያለው ከመሆኑም በላይ ኢትዮጵያ ሀገራችን ታሪካዊ ይዞታ ከሆነው የባህር በር የተገፋችበት የሸፍጥ አካሄድ እንደገና ይፋና ቀዳሚ ሀገራዊ አጀንዳ ሆኖ እንዲያዝ ቁርጠኛ ትግልም እንዲደረግበት ይጠይቃል ይላል ያወጣው መግለጫ የበለጠ ሞላው። ቡድን መግለጫ ከብልጽግና ጽግና ውጭ ያሉ የኢትዮጵያ ዋና ዋና የፖለቲካ ኃይሎችን በተለያየ መጠን እየወረፈ ነው የሚያቀርበው፣ ወያኔ ያለው ህወሓትን ኦነግን፣ የፋኖ ኃይሎችን፣ የኦሮሞ ነፃነት ጦርን፣ እንደዚሁም የኤርትራውን ሻቢያን ወዘተ። ይህ በአማራ ህዝብ ስም የተሰባሰበው ቡድን በክልሉ ህዝብ ላይ በየእለቱ ስለሚዘንበው ድሮን፣ ስለሚገደሉ ሰላማዊ ዜጎች ትንፍሽ ብሎ አያውቅም። በምክር ቤቶች ያሉ አባላቱም መሳሪያ አንስተው ሳይሆን ድምጻቸውን በማሰ ሰማታቸው ወይኑ ቤት ሲወርዱም እንዲሁ። ኢሳያስ የጎረቤቶቹን እጣ ፈንታ እንደሚወስን ነው የሚያምነው ሲል እውቁ ጋዜጠኛ ገልጿል። አብይ አህመድ የአፍሪካ ቀንድ እንዳግም ወደ ለየለት ጦርነት የመክተት አሊያም የማውጣት ቁልፍ በእጃቸው ነው ሲልም ዶቸቤለ ዘግቧል። የጣቢያው ዘገባም የአቢሜኒያ መንፈስ የነበረበትን የስልጣናቸው የመጀመሪያ ወራትን አስታውሶ ዓለምም ከኤርትራ ጋር እርቅ በመፍጠራቸው ኖቤል ሸለማቸው ይላል። የሰላም ሽልማት ሰነድ ይዘው የታዩት መሪ በጥቂት ዓመታት ልዩነት ወታደራዊ ዩኒፎርም ለብሰው የእርስ በእርስ ጦርነቱ ሲታዩ ሲልም ያክላል የኖቤል የሰላም ሽልማት አሸናፊው ሰው በተባበሩት መንግስታት የጦር ወንጀል የሚጠየቅን ጦር አዘመቱም በጅምላ ማስራብ ንጹሐንን መግደል ሴቶች ላይ የሚፈጸም ጥቃትና ቤቶችን ማውደም ላይም ተሳተፉ እያለ ይቀጥላል በእርግጥ በእነዚህ ወንጀሎች ሁሉም የዛ ጦርነት ተሳታፊዎች ተጠያቂ መሆናቸውን ሪፖርቱን ዋቢ አድርጎም አብይ ከኢሳያስ ጋር በጋራ የቆሙበት ጦርነት እንደነበር ያነሳል ከሁለት ሚሊዮን በላይ አፈናቅሎ ከስድስት መቶ ሺህ በላይ ሰዎችን ህይወት የነጠቀው ጦርነት በስምምነት ሲቋጭ ግን ኢሳያስ የመገፋት ስሜት ታደረባቸው የሁለቱ መሪዎች ወዳጅነት እያሽቆለቆለ ሄደ ሲል ነው ዘገባው የሚያብራራው። ከአስር ኤርትራውያን አንዱን ወታደር ያደረጉት ኢሳያስ ሕግም ምክር ቤት የማያውቁት የሚያስመራው ሰው ከሶስት አስርተ ዓመታት በላይ የገዟት ኤርትራ ሆነው የጉርቤት ሀገራት መሪዎች ታላቅ ወንድም እንደሆኑ ያምናሉ። የሀገሮቹ ጣፍንታ ላይም ቁጥጥር እንዳላቸው ይሰማቸዋል የሚለው ደግሞ የኮመንዌልዝ ፕሮፌሰር እና የቀድሞ የቢቢሲ ጋዜጠኛ ማርቲን ፕላውት ነው እንዲህ የሚሰማቸው አምባገነን መሪም በሰላም ስምምነቱ ካለመደሰታቸው ባሻገር የአብይ አህመድ የባህር በር ጥያቄ ሌላ አንገብጋቢ ጉዳይ ሆኖባቸዋል ሲልም ዘገባው አንስቷል። ጠቅላይ ሚኒስትር አብይ አህመድ በየትኛውም ሁኔታ በጂኦግራፊያዊ እስር ቤት ውስጥ ሆነን ልንቀጥል አንችልም ብለው ማወጃቸውንም ያስታውሳል። እኛ የምንፈልገው መተንፈሻ በር ብቻ መተንፈሻ በር በየትኛውም ከመጣ በግዥም ይሁን በሊዝም ይሁን በሆነ መንገድ በስምምነት ከመጣ ምን ፈልገው እሱ ነው። ለምን ቁጥራችን እየበዛ ነው። አሁን ባለው ትሬንድ በተሸከምነው ልክ መሸከም አንችልም? ለዚህ ፍላጎትም በሶማሊያ በኩል ያደረጉት ሙከራ ሳይሳካ መቅረቱን አስታውሶ አሁን ምናልባት የቀራቸው አማራጭ በኤርትራ በኩል ያለው መሆኑን አምነዋል ይላል። ለዚህ ሄደዳ ዘንድ ያሰማሩት የማህበራዊ ሚዲያ ሰራዊትም በኤአይ የተሰሩ ፌክ ምስሎችን በማዘጋጀት ኢትዮጵያ ቀይ ባህር ላይ የሚኖራት ወደብና ባህር ኃይል የሚሉ ፎቶዎችን በማሰራት እንደሚቀሰቀስ ይጠቅሳል። በዓለም ከፍተኛ የህዝብ ቁጥር ኑሮት የባህር በር የሌለው ነገር ግን በባህር ቅርብ ርቀት ላይ ያለ ሀገር እንደ ኢትዮጵያ የለም የሚለው የደቸበሌ ዘገባ አብይ ይህንን ፍላጎታቸውን ይፋ ማድረጋቸውን ተከትሎ ኤርትራና ሶማሊያ የጠላት የጠላት ወዳጄ ነው በሚል ብሂል ግብጽን ይዘው ስምምነት መፈረማቸውንም ያስታውሳል። ማርቲን ፕላውት ያን የኢትዮ ኤርትራ ድንበር ሲከፈት በሁለቱ ህዝቦች ፊት የነበረው ደስታ ወደር አልነበረውም። ነገር ግን መሪዎቻቸው የሚጣሉበት አንድን መንገድን ሁሌ የሚፈልጋሉ ሲልም ይገልጻል። የጣቢያው ዘገባም የአፍሪካ ቀንድን ወደ ለየለት ሌላ ጦርነት ይዞ መግባት ወይም ከተፈጠረው ውጥረት ማውጣት አብይ እና ኢሳያስ በተለይም ደግሞ ዳግም ኖቤል ያገኛሉ ተብለው የማይጠበቁት አብይ እጅ ላይ የወደቀ ሆኗል ሲልም የሚያጠቃልል ነው። በትግራይ ክልል ትጥቅ የፈቱና ወደ ማህበረሰቡ የተቀላቀሉ የቀድሞ ተዋጊዎች ቁጥር 17 ሺህ ደርሶ ተባለም እስከ መጪው ሰኔ ወር ድረስም 75 ሺህ የሚሆኑትን በተመሳሳይ መንገድ እንዲሸጋገሩ የማድረግ ነው እቅዱም። ባለፈው ህዳር ወር አጋማሽ በብሔራዊ ተሃድሶ ኮሚሽን ተጀምሮ የነበረው እንቅስቃሴ ብዙም ሳይዘልቅ ለወራት ተቋርጦ መቆየቱን የብሔራዊ ተሃድሶ ኮሚሽን ኮሚሽነር ተመስገን ጥላሁን ይናገራሉ። በዚህም በክልሉ የነበረው ፖለቲካ ያለመረጋጋት፣ እንደዚሁም ከትጥቅ ርክክብ ጋር በተያዙ ምክንያቶች ተጀምሮ የነበረው ሂደት ተደናቅፎ ነበር ይላሉ ኮሚሽነሩ። በትግራይ ክልል በወቅቱ የነበረው ፖለቲካዊ ቀውስ ለስራችን ትልቅ እንቅፋት ሆኖ ነበር የሚሉት ኮሚሽነሩም የቀድሞ ተዋጊዎችን መረጃ ማጥራት ከትጥቅ ርክክብና የትጥቅ ሁኔታ ማደራጀት ጋር ተያይዞ ማጥራት ያለብን ጉዳዮች ስለነበሩም በዚሁ ምክንያት ልናቋርጥ ተገደን ቆይተናል ብለዋል። አያይዞም እስከ ተቋረጠበት ታህሳስ ወር መጨረሻ ድረስ ስምንት ሺህ የሚሆኑ የቀድሞ ተዋጊዎች በሂደቱ ማለፋቸውን አስታውሰዋል። በተጨማሪም ተቋርጦ የነበረው የቀድሞ ተዋጊዎችን ወደ ሰላማዊ ሕይወት የመመለስ እንቅስቃሴም በተያዘው ሚያዝያ ወር መጀመሪያ መቀጠሉን አንስተው እስካሁን 17 ሺህ የቀድሞ ታጣቂዎች ትጥቅ ፈጥተው በታድሶ ስልጠን አልፈው ወደ ማህበረሰቡ ተቀላቅለዋል ይላሉ። እንዲሁም ዳግም በተጀመረው የዲዲአር መርሃ ግብር በመቀሌና ዕደጋ ሐሙስ የሚገኙ ማዕከላት በየቀኑ 350 የቀድሞ ተዋጊዎችን ተቀብለው የታድሶ ስልጠና በመስጠት ላይ ስለመሆናቸው ነው የተመላከቱም። አሜሪካ በአየር ድብደባ ኢትዮጵያውያንን ገደለች። የትራምፕ አስተዳደር ስምንት መቶ በላይ ኢላማዎች ላይ ጥቃት አደረስኩ ብሏል። አሜሪካ በሰሜን ምዕራብ የመን የሁቲ ቁጥጥር ስር በሚገኘው የአፍሪካ የስደተኞች ማቆያ ጣቢያ ላይ በፈጸመችው የአየር ጥቃት ኢትዮጵያውያንን ጨምሮ ቢያንስ ስልሳ ስምንት ሰዎች መገደላቸውን የታጣቂ ቡድኑ አሳውቋል። የሁቲዎች ምሽግ በሆነው የመን ሰዓዳ ከተማ ውስጥ በተደረገው ጥቃት በጎረቤት ሀገር ሳውዲ አረቢያ የስራ እድል ለማግኘት ሲሉ ከኢትዮጵያና ከሌሎችም ሀገራት ንብር አቋርጠው የሚጓዙ አፍሪካውያን ስደተኞች መገደላቸውም ነው የተነገረው። በሰዓዳ ግዛት የሚገኘው የአፍሪካ ስደተኞች ማቆያ ጣቢያ በቦምብ መመታቱን ተከትሎም ከሟቾች በተጨማሪ በትንሹ 47 ሰዎች መቁሰላቸው ተሰምቷል። ከአሜሪካ በኩል በጉዳዩ ላይ እስካሁን በይፋ የተሰጠ አስተያየት ግን የለም። ይሁን እንጂ የአሜሪካ ማዕከላዊ እዝ ፕሬዚደንት ዶናልድ ትራምፕ በፈረንጆቹ መጋቢት 15 በሀውቲዎቹ ላይ የአየር ጥቃት ዘመቻ እንዲጠናከር ካዘዙ በኋላ ጦሩ ከ800 በላይ የሀውቲ ኢላማዎች መምታቱን አሳውቋል። ጥቃቱ የሚሳኤልና የሰው አልባ አውሮፕላኖችን የሚቆጣጠሩ ከፍተኛ ባለስልጣናትን ጨምሮ በመቶዎች የሚቆጠሩ የሀውቲ ተዋጊዎችንና በርካታ የሀውቲ መሪዎችን ገድሏለን ብሏል። የሀውቲ ባለስልጣናት በተፈጸሙ ጥቃቶች በደርዘን የሚቆጠሩ ሰላማዊ ዜጎች መሞታቸውን ሲናገሩ፣ በቡድኑ አባላት ላይ የደረሰውን ጉዳት ግን አነስተኛ ሲሉ ይገልጹታል። በዚህ ወር መጀመሪያ ላይ በሀውቲ የሚመራው የጤና ጥበቃ ሚኒስቴር እንዳሳወቀው በቀይ ባህር ዳርቻ በሚገኘው የራስ ኢሳይ ነዳጅ ማደያ ጣቢያ ላይ የአሜሪካ ጦር ባደረገው ተከታታይ አየር ጥቃት በትንሹ 74 ሰዎች ሲገደሉ 170 አካባቢ ሰዎች ደግሞ ቆስሏል። ባለፈው ወር ትራምፕ በሀውቴዎች ቁጥጥር ስር ባሉ ቦታዎች ላይ መጠነ ሰፊ ጥቃት እንዲካሄድ ትዕዛዝ የሰጡ ሲሆን ታጣቂዎቹ ሙሉ በሙሉ ይጠፋሉ ሲሉ መዛታቸው አይዘነጋም። ከአውሮፓውያኑ ህዳር 223 ጀምሮ ሀውቴዎቹ በቀይ ባህርና በኤደን ባህር ስላጤ ላይ በሚሳኤል ሰዋል በአውሮፕላኖችና በትናንሽ ጀልባዎች በሚያደርሷቸው ተከታታይ ጥቃቶች በደርዘን የሚቆጠሩ የንግድ መርከቦችን ኢላማ አድርገው አውድመዋል። በተጨማሪም ሁለት መርከቦችን በማስጠም ሶስተኛውን በቁጥጥር ስር የዋሉ ሲሆን አራት የበረራ አባላትንም ገድሏል። በዚህም አውቲዎቹ በእስራኤልና በጋዛ ሐማስ መካከል በተደረገው ጦርነት ፍልስጤማውያንን ለመደገፍ እየሰሩ መሆኑን ያሳውቁ ሲሆን ኢላማ ያደረጉትም የእስራኤልና የአሜሪካ ወይንም የእንግሊዝ ንብረት የሆኑ መርከቦችን ብቻ ነው ሲሉ ይገልጻሉ። ባለፉት አስርት ዓመታት በርስ በርስ ጦርነት የምትታመሰው የመን ከፍተኛ የሆነ ውድመትን በማስተናገድ ላይ ትገኛለች። አውቲዎቹ የሀገሪቱን ሰሜን ምዕራብ ክፍል አለም ያውቅና ካለው መንግስት አስለቅቀው የተቆጣጠሩ ሲሆን በአሜሪካ የሚደገፈውና በሳውዲ የሚመራው ጥምር ጦር በሳውዲ በስደት ላይ የሚገኘውን መንግስት ወደ ቦታው ለመመለስ በሚደረገው ጥረት ውስጥም ጣልቃ ገብቷል። በጦርነቱ ከ150 በላይ ሰዎች መገደላቸው የሚነገር ሲሆን አስከፊ ሰብአዊ ቀውስ ማስከተሉም የሚታወቅ ነው። በዚህም 4.8 ሚሊዮን ሰዎች ሲፈናቀሉ ወደ 20 ሚሊዮን የሚሆኑ የሀገሪቱ ዜጎች ደግሞ እርዳታ እንደሚያስፈልጋቸው ነው መረጃዎች የሚያሳዩት። በዚች ሀገር በመቶ ሺዎች የሚቆጠሩ ኢትዮጵያንና ሌሎችም ስደተኞች ወደ ሳውዲ አረቢያ ለመሸጋገር እንደተጠለሉ ይታወቃል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህን ይመስሉ ነበር። አበቃን። ቸር ያሰማን።